ሰላም ጤና ይስጥልን። ውዳይ ተከበራችሁ አድማጭ ተመልካቾቻችን፣ አሳዛኝ ሰበር ዜና። አሳዛኝ ጨፍጫፊው የሰሜን ሜጫ ወረዳ ብራቅ ከተማ በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትናንት መጋቢት ሀያ ሁለት ጀምሮ በአብይ አህመድ ብልጽግና ቡድን አገልጋይ በሆኑ ታድማ ብተናና መከላከያ መካከል ከባድ የሆነ የእርስ በእርስ ውጊያ ተካሂዷል። እርስ በእርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ኗሪዎች በየሰፈሩ እየዞሩ ህፃናትንና አረጋውያንን ጨምሮ ያገኟቸውን ንጹሐኖችን በአሰቃቂ ሁኔታ ጨፍጭፈዋል። ከሟቾቹ መካከል የፈጣ ሚካኤልን ቤተ ክርስቲያን አስተዳዳር ጨምሮ ከወፍጮ ሲመለስ የነበሩት እናቶችም፣ እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጨምር በመግባት ንጹሃንን ያለ ርኅራሄ በአሰቃቂ ሁኔታ ገለዋቸዋል። እስካሁን አስክሬናቸው ያልተነሱ ንጹሃን እንዳሉም። ሆኖም አስክሬናቸው የተነሱት የንጹሐን ሟች ስማቸው ዝርዝር ከአርባ በላይ ሆኗል። ጎጃም ውስጥ በሁሉም ካምቦች ለምትገኙ የአድማ በታና አባላት በሙሉ ብራቅ ላይ ባደረጋችሁት አማራዊ ውጊያንና ምክንያት ከአርባ በላይ ንጹሐን በወራሪው መከላከያ ተጨፍጭፈዋል። አሁን ላይ ደግሞ በአብይ አህመድና በከፍተኛ ወታደር አመራሮች የጋራ ውሳኔ መሰረት በሀያ ቀን ውስጥ አድማ ብተናው ትጥቅ አስፈትተን እንበትነዋለን ከሚል ውሳኔ ደርሰዋል። ትናንት የአማራ ልዩ ኃይል ተጠቅመው በጣሉበት መንገድ አድማ ብተናውን ከህዝብ አጣልተው ሊበትኑት ስለወሰኑ በሁሉም አካባቢ የምትገኙ የአድማ ብተና አባላት ትጥቃችሁን በመያዝ በፍጥነት ወደ ህዝባችሁና ወንድሞቻችሁ ፋኖን እንድትቀላቀሉ እናሳስባለን። የአድማ ብተና አባል ቤተሰብ የሆናችሁ የአማራ ወገኖች በስልካችሁ እየደወላቸው መልእክታችሁን እንድታደርሷቸው እንጠይቃለን። ክብር ለትግሉ ሰማዕታት። ማርሸት ፀሐይ ያፍቆ፣ ህዝብ ግንኙነት ኃላፊ። ዘመቻ አንድነት ይቀጥላን። ላንጨርስ አልጀመርንም። ድላ አማራ ፋኖ! ድላ አማራ ህዝብ! ወደ እለቱ ሰበር ዜና እንግዲህ ይሄ ነው የደረሰው ግፍ ማለት ነው። ዛሬ ከአርባ በላይ ንጹሃኖች ተረሽነዋል። ንጹሃኖች ብለዋል። ሰበር ዜና ዘመቻ አንድነት አስራ አራተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደር በጋሻው ክፍለ ጦር በአርበኛ ዋና ሙሀ የሚመራው ኢና ሁሰና ያንዳርጌ ብርጌድ መጋቢት 22 ከምሽቱ ሁለት ሰዓት ጀምሮ በታላቅ ዳባት ከተማ ውጊያ በመክፈት ያገዛዙን አሽከር ሉሌዎችን በጎንደረኛ ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድም ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ጠላት ላይ መለስ እስከ ወዳኛው ሲሸኝ ቁጥራቸው በውል ያልታወቁት ደግሞ ቆስለዋል። ከዚህም በተጨማሪ አምስት ያገዛዙ ወንበር አስጠባቂዎች ተማርከዋል፣ በፋኖ እጅ ገብተዋል። ቀሪውም ያገዛዙ ጥምርት ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግር አውጭኝ ብሎ ሲፈረጥጥ አድሯል። ጀግኖቹ የዱባት የይስሙላ ፍርድ ቤት ማለትም ንጹሕ የፋኖ ቤተሰብ የተበደሉትንና የተገፉ ሰዎችን ዳግመኛ ባገዛዙ ሰዎች የሚቀጡበትን የስርዓቱን አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነፃ የሚለቀቁበትን ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅሩን ሲገለግለባቸው ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖ እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁት አድረዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፊን ውስጥ ትገኛለች። ከዚህም በተጨማሪ በክፍለ ጦሮች በአሁኑ ሰዓት በገደ ብዬ ከተማ ዙሪያ እና በኪንፈዝ በገላይ ከተማ አዳዲስ አውደ ውጊያዎች እየተደረገ ይገኛል። የከንፌዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጥላት ምሽጉን ለቆ መፈርጠጥ ጀምሯል። በውጊያውም ከጎንደር በጋሻው ክፍለ ጦር በተጨማሪ መስር በላክ ክፍለ ጦር አንድ ኃይል ነው በማለት አብረው የተሳተፉ ይገኛሉ ከፍተኛ ኪሳራ እየደረሰበት ያለው አገዛዙ በኪንፈዝ በገላዊ ውጊያ አሁንም ላይ ድሮውን እየተጠቀመ ይገኛል። ቢሆንም በጀግኖች ጎንደር በጋሻው ላይ የደረሱ ጉዳት የለም። በሌላ ዜና ጎንደር በጋሻው አምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ይገኛል። ድላችን በተባበረው ክንዳችን አንድነት ኃይል ነው። ታድሎም የምህረት ጥሪ ከአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር ከቢት ወደድ አያሌው መኮንን ብርጌድ የአማራ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር የቢት ወደድ አያሌው መኮንን ብርጌድ ለሁለትና ለሶስት ጊዜ ያህል የምህረት ጥሪ ማድረግ ይታወቃል። በዚህም ብዙዎቹ መከላከያ ሚኒሾችና እርማ በታኞች በዚህ ዕድል ተጠቅመው ሆነውም የሚፈልጉትን ወደ ትግል የተቀላቀሉ ሌሎቹ ደግሞ ቤተሰቦቻቸው የመሩ ይገኛሉ። ስለሆነ እኛ የሕዝብ ታጋዮች ነንና ለጠላቶቻችን ምህረት ለማድረግ ዝግጁ ነን። በዚህም ሰዓት ገዢ ነኝ ባዩን የሸኔ ስብስብ ጋር ተቀላቅላችሁ የምትገኙ የምትገኙ መከላከያ አድማ በታኝ ካድሬ ፖሊስ ሚኒሾች ጆሯችሁን ከቀን 23 እስከ 7ኛው ወር ጀምሮ ለተከታታይ 15 ቀናት ማለትም እስከ 08 ድረስ መጥታችሁ ከእውነተኛውና ከህዝባችሁ ልጅ ከሆነው ከፋኖ እንድትቀላቀሉ ስንል በጥብቅ እናሳስባለን። መሳሪያ ይዘው ለሚመጡ የተለየ የገንዘብ ድጋፍ እንደምናደርግም ከወዲሁ እናሳውቃለን። ክብር ለተሰውት ሰማዕት! እናሸንፋለን! የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ የህዝብ ግንኙነት ኃላፊ ፋኖ አብበው አምላክ፣ ማክሰኞ መጋቢት 23 ዘመቻ አንድነት 14ተኛ ቀን በጎንደር ግንባር የአማራ ፋኖ አንድነት ጎንደር በጋሻው ክፍለ ጦር በአርበኛ ዋና ሙሃ የሚመራው ናሁሰናይ አንዳርጌ ብርጌድ መጋቢት 22 ከምሽቱ ሁለት ሰዓት ጀምሮ በታላቅ ዳባት ከተማ ውጊያ በመክፈት ያገዛዙን አሽከር፣ ሌሎችንም በጎንደረኛ ዘፈን ሲያዘፍኗቸው አድረዋል። በውጊያው አንድም ማንነቱ ያልታወቀ አመራር ጨምሮ ከ14 በላይ ጥላት ላይ መለስ እስከ ወዳኛው ተሸኝቷል። ቁጥራቸው ውል ያልታወቁ ደግሞ ቆስለዋል። ከዚህ በተጨማሪ አምስት የአገዛዙ ወንበር አስጠባቂዎች ተማርከዋል፣ በፋኖ እጅም ገብተዋል። ቀሪውም የአገዛዙ ጥምርት ኃይል በጨለማ ነብስን ለማትረፍ ወደ ገዳብዬ ከተማ እግር አውጭኝ ሲል ፈርጥጧል። ጀግኖቹ የደባት የስሙላ ፍርድ ቤት ማለትም ንጹሀን የፋኖ ቤተሰቦች፣ የተበደሉት እና የተገፉ ሰዎች ዳግመኛ በአገዛዙ ሰዎች የሚቀጡበትን የስርዓቱን አገልጋዮች ደግሞ ምንም ያህል እንኳን ከባድ ወንጀል ቢሰሩም በነፃ የሚለቀቁበት ፍርድ ቤት በእሳት ወደ አመድነት ተቀይሯል። እንዲሁም የቀበሌ መዋቅራትን ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶች በፋኖ እጅ ገብተዋል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቅጠር ሲሞቁት አድረዋል። በአሁኑ ሰዓት ደባት ከተማ ከፍተኛ ውጥረትና የፍራቻ ኮፊን ውስጥም ትገኛለች። ከዚህም በተጨማሪ በክፍለ ጦራቸው በአሁኑም ሰዓት በገደብዬ ከተማ ዙሪያና በከንፊዝ በገላ ከተማ አዳዲስ ውጊያዎች እየተደረጉ ይገኛሉ። የክንፈዝ በገላ ከተማ ውጊያ አሁንም እንደቀጠለ ሲሆን ጥላት ምሽጉን ለቆ መፈርጠጥ ጀምሯል። ውጊያውም ከጎንደር በጋሻው ክፍለ ጦር በተጨማሪ ለዝና ስር ለካ ክፍለ ጦር አንድነት ኃይል ነው በማለት አብረው እየተሳተፉ ይገኛሉ። ይህ ዜናው ይህን ይመስላል። ለሞቱት ወገኖቻችን ነብስ ይማር። እውነት ለመናገር በጣም ነው ያዘንጉት። ከአርባ በላይ ነው ስማቸው ተዘርዝሯል። እንግዲህ በእሳቸው ሲጋጩ ንጹሀን ነው ዝ ላይ እያለቀ ያለው ጦረኝነት ከጦረኝነት ጋር ይገጠማል። ነገር ግን በር እንኳን እየሰበሩ ነው፣ ቤተሰብን እየገደሉ ሕፃናት ሳይቀሩ በስማቸው ተዘርዝሯል። በስነ ስጋ ማን ጥሩ አይደለም እና በጣም ነው ልብ የሚሰበረው ማለት ነው። እውነት ለመናገር እንዴት ለተገፋ ሕዝባችን እንድል አሁን ድረስ በሱቆቃና በጭቁን ውስጥ ላለው ሕዝባችን የሞቱት ነብሳቸውን የማር ለህፃናት ሳይቀሩ ነው የተረሸነው። በጣም የሚያሳዝን ነው። ድል ለተገፋው ህዝባችን አማራ ያሸንፋል። ድልም በተባበረው በደሙ ስሙን ይጽፋል። ድል ለተረጉዳቸው፣ ድል ለአማራ ፋኖ ህዝብ። ከሟቾች መካከል የፈጣን ሚካኤል ቤተ ክርስቲያን አስተዳደርን ጨምሮ ከወፍጮ ቤት ሲመለሱ የነበሩ እናቶችም፣ እንዲሁም ቤት ለቤት እየዞሩ ነበር በር እየገነጠሉ ጭምር በመግባት ንጹሐን ያለ ርኅራሄ ባሰቃቂ ሁኔታ ገለዋቸዋል። እንግዲህ ንጹሐን ሳይቀር ነው እንግዲህ እየተገደለ ያለው ህፃናቶች ሳይቀር አስክሬናቸው የተገኘ ከአርባ በላይ ሆነዋል። ያልተገኙት ደግሞ ሲያመልጡ ሲተኮስ በመብራቃዊ ጥቃት ሲወጡ በየሜዳ የተለቀሙት ከአርባ በላይ ስም ዝርዝራቸው ሁሉ ተጽፏል ማለት ነው። እውነት ለመናገር ህዝቡ በስቆ ቃንና በብት ላይ ነው ያለው እንደምታዩት አሁን ላይ ማለት ነው። ብትድል ለተገርፋው ህዝባችን ሰላም፣ ለሀገራችን ሰላም፣ ለህዝባችን ላለሁኝ፣ ለሞቱት ነብስ ይማር፣ ያሉትን ደግሞ ይጣብቅልን። እውነት ለመናገር ቤተሰቦቻችንም ስንት እያጣ ያለ ነው ማለት ነው እና አላቅም ለነበረውን ቆይታ እናመሰግናለን። አብሬያቸው የነበርኩት እኔ ቀብራራው ነኝ። በቀጣይ በአዲስ ዜና እስከምንገናኝ መልካም ጊዜ። ባይ ባይ። ድለት ተገፋ አማራ ህዝብ ድለት ተጨቆ ነው አሁን ድረስ በጦርና በስቃይ ውስጥ ለሚኖረው ህዝባችን እውነት ናገር ማለት ነው። ቤቱ አዲስ የሆናችሁ ላይ ሰብስክራይብ እያደረጋችሁ አዳዲስ መረጃዎችን ስናገኝ ወደ እናንተ እናስተላልፋለን። በቤቱ አዲስ የሆናችሁ አብረታቱ ቤተሰብ ናችሁ ማለት ነው። ለነበረውን ቆይታ እናመሰግናለን። ለተገፋው ህዝባችን ለሚጨቆና አሁን ድረስ ጭቆና ለሚሰቃየው ዛሬ እንግዲህ ከአርባ በላይ ሰው ነው ያጣነው።